እፎይታዎች ነን በቤት ውስጥ ሆናችሁ በወር ከፍተኛ ትርፍ የምታገኙበት የዘይት ማምረቻና ማከፋፈያ ማሽን ሲሆን ሶኬት ላይ ብቻ በመሰካት ጠረጴዛ ላይ አርጋችሁ በወር ከመቶ ሺህ ብር በላይ የተጣራ ትርፍ ታገኛላችሁ። ሃያ ጊዜ ኮፕሊንክ ፎሎ እና ሸር ለሚያደርጉ በእጣል አምስት ሰዎች ማሽኑን እንሸልማለን። ፎሎ አድርጉ። የመደመር ምልክቱን ተጫ አይተዝም አይተ ዝም ፎሎ አድርግ። በየቀውን አዋጭ ቢዝነስ ይደርሳል። መቸ እንደሚጠቅመ አታቅም። ከዚህ በተጨማሪ ደግሞ በእፎይታ ስም በጣም ብዙ ከ54 በላይ አጭበርባሪ ቻናሎች ስላሉ የእፎይታ ትክክለኛው ቻናል በደንብ ስሙኝ፣ ከ626 በላይ ፎሎወር ያለው ብቻ ነው። ከዚህ ውጭ ምንም ቻናል የለልም። ብዙ ሰዎች ብዙ እናቶች ገንዘባችንን ተበላን ስላሉ ጥንቃቄ አድርጉ። የእኛ ቻናል እሱ ብቻ ነው። ከዚህ ውጭ እፎይታ ጋር ስትመጡ በጣም አዋጭ የሆኑና በቤቱ ተሰርታችሁ ልትለወጡባቸው የሚችሉ በርካታ ቢዝነሶች ያሉት ሲሆን የጧፍ ማምረትና ማከፋፈል ቢዝነስ በጣም አዋጭና አትራፊ ነው። ጧፍን እያመረታችሁ እያከፋፈላችሁ ጥሬቃውን ስልጠናውን፣ የሚያስፈልጉ ነገሮችን በሙሉ ለሁሉም ማሽን ፎይታ ማርኬቲንግ ያመቻችላችኋል። በየቀኑ አዋጭ ቢዝነስ ይደርሳችኋል። አትራፊ ቢዝነስ በቤታችሁ ሆናችሁ ጀምሮ ሚሊዮነር ሆኑ። ፎሎ ስራ የስራ እድል ባለቤት አድርጓል። በነገራችን ላይ እፎይታ ማርኬቲንግን ተከታተልክ ማለት ፎሎ አደረግክ ማለት፣ እርግጠኛ ሆኜ የምነግር ቢበዛ በስድስት ወር በአንድ ዓመት የራስ መኪና የራስ ቤት ይኖራል። ስለ ቢዝነስ አዋጭ የሆነ የትኛው ነው? አትራፊ የሆነ የትኛው ነው? በሀገር ውስጥ በተለይ ምርቶቻቸው የሚገኙ በቤት ቆጣሪ የሚሰሩ ስልጠናውን ጥሬ እቃውን የሚያስፈልጉ ነገሮችን በሙሉ ለምሳሌ የፈሳሽ ሳሙና፣ ሻምፖ፣ ኮንዲሽነር እነዚህን እያመረትክ እያሸግና እያከፋፈልክ በወር ከፍተኛ የሆነ ትርፍ ማግኘት ትችላላችሁ። ፎሎ አድርጉ። በየቀኑ አዋጭ ቢዝነስ ይደርሳችኋል። የመደመር ምልክትን ተጭናል።